የአዲስ አበባ የኮሪደር ልማት ስራዎች ከተማዋን እንደ ስሟ ውብና ሳቢ እንዲሁም ለነዋሪዎቿ ምቹ ከተማ እንድትሆን ሲያደርግ ደግሞ የከተማዋ የከፍታ ጉዞ የኢትዮጵያን ገጽታ በመቀየርና በአፍሪካም ተወዳዳሪ ከተማ እንድትሆን አስችሏታል። በመዲናዋ በጥቂት ዓመታት ውስጥ የተሰሩ የልማት ስራዎችን በዛሬው እለት የተለያዩ የክልል ርዕሰ መስተዳደሮች ጎብኝተዋል። በጉብኝታቸውም በአዲስ አበባ ከተማ የተሰሩ የልማት ስራዎች የእይታ ለውጥና የአመራር ቁርጠኝነት የታ የባቸው እንደሆኑ ርዕሰ መስተዳደሮቹ አንስተዋል። ለተወሰነ አመታት ሌላ ቦታ ቆይቶ የበጣት ሰው ቢመጣ አዲስ አበባን ሪኮግናይዝ ማድረግ አይችልም። ምክንያቱም ትልቅ ለውጥ ነው ያለው። ይህ ደግሞ ዝም ብሎ አልመጣም፣ የመሪያችን ውጤት ነው። መሪ የመራው ነገር ወደኋላ ላይ አይመለስም። ከመሪው ያሉ ተከታዩ ደግሞ ያንን ይዞ በመስራታቸው እንደ ሀገርም ስማችን ከፍ እንዲል አድርጎናልና እኔ በጣም የምንኮራበት ስራ ነው። አዲስ አበባ የተሰሩ ስራዎች እንግዲህ የሁሉ መንግስታት ነበሩ አይደለም። ስለዚህ ቆሻሻን ተቀብለን የሚሸቱ ወንዞች አጠገባችን ሆነው ልክ የእግዚአብሔር ፍርድ አድርገን ስና የቆየ ነው እና ያንን አይ ማስተካከል ይቻላል በሚል ወደዚህ መግባታችን ነው እንደዚህ ከተማችን ያሳመረው እና የአመራር ቁርጠኝነት ብቻ ሳይሆን እይታም አስፈላጊ መሆኑን የሚያስመሰክሩ ፕሮጀክቶች ናቸው። የመሪያችን የክቡር ጠቅላይ ሚኒስትራችን የምናብ እይታ ከፍታን በተጨባጭ በተግባር ያየንበት ነው። የወንዝ ዳርቻን ጨምሮ በከተማዋ የተሰሩ የልማት ስራዎች የማህበረሰቡን አኗኗር የሚያሻሽሉና እንደ ሀገር ፋይዳው የጎላ እንደሆነ ርዕሰ መስተዳደሮቹ አስታውሰዋል። በተለይም የልማት ስራዎች ከተፈጥሮ ጋር ተሳስረው የተሰሩበት መንገድና ፍጥነት ዘመኑን የዋጁና የከተማውን የእድገት ደረጃ ይበልጥ የሚያሳልጥ ነው። በአዲስ አበባ አካባቢ የተሰሩ የልማት ስራዎችን በተለይ የኮሪደር ልማትና፣ የቤቶች የወንዝ ዳርቻ የመሳሰሉትን አይተናል። ቀጣይ የምናያቸውም እንደ ሳይንስ ሙዚየም፣ የአዲስ አበባ ኢንተርናሽናል ኤግዚቢሽን ሴንተር እንደዚህ እናያለን። በአጠቃላይ ይሄ የሀገራችን አቅም ምን ያህል ጠንካራ እንደሆነ የብልጽግና መንግስት ምን ያህል ጥሩ ራእይና አቅም እንዳስመሰከረ የሚያሳይ ነው ብዬ አምናለሁ። ይሄ ስሉጥ ከተማ ወይም ስማርት ሲቲ ማድረግ አለብን ተብሎ የተጀመረውን ስራ የሚያሳልጡ ዘመናዊ የከተማ አስተሳሰቦች የአግሎት መስጫ ማዕከላት ዘመናዊ ማድረግ ሁሉ አብሮ ተሰናስሎ የሄዱበት ባህላችንን፣ ታሪካችንን፣ ወጋችንን ሳይረሱ ያንን ይዘው አዲስ እዛ ላይ የጨመሩበት ምናልባት ለኛ ለሌሎቻችንም ትልቅ ትምህርት የሚሰጥ ነው። ለትውል ሊሸጋገር የሚችልበት ሁኔታ እንዲፈጠርና ምንም ሳይበላሽ ማስቀጠል የሚያስችል ድጋፍ አድርጎ መንከባከብ ይኖርበታል። ማለት ሰርቶ መተው ሳይሆን ቀጣይነት እንዲኖርና ሁሉም ደግሞ ይህንን እያወቀ የነበረውን እያስታወሰ ሊሄድ የሚችልበት ሁኔታ እንዲፈጠር አድርጎ የራሱ ባለቤትነቱ ተሰምቶት እንዲጠበቀውና እንዲንከባከበው ነው ለማለት የሚፈልገው። ዛሬ በአዲስ አበባ የተጎበኙት የልማት ስራዎች አዲስ አበባን ስሟን የሚመጥን ከመሆኑ ባለፈ ለሌሎች ከተሞችም ልምድ የሚቀሰምበት ነው። በተለይም በክልል ከተሞች በስፋት የሚታየውን የተፈጥሮ ሀብትን ወደ ገቢ ምንጭነት ለመቀየር ልምድ የወሰድበት ጉብኝት ነው። ኮሪደር ልማት እንደሰማው ጅጅጋም በራሳችን አቅም ተቀሳቅሰናል። የነበረውን ገጽታ የሚለውጥ ስራዎች ተሰርተዋል። ስለዚህ በአጠቃላይ ከሁሉም ትላንትና ኦሮሚያ ጉብኝተናል፣ ከሁሉም እየተማርን ነው። ብዙ ለውጦች አሉ። እኛ ጋም በበለጠ እንዲሰራ ትጋት ይሆነናል። የአሁኑ ጉብኝት ከአዲስ አበባ የተማር ነው። አንደኛ የአመራር ቁርጠኝነትን አይተናል። አመራር ከመራው፣ አመራር ከያዘው፣ አጠቃላይ አመራሩ ካስተባበረ ውጤት ጋር በአጭር ጊዜ መድረስ እንደሚችል ሀብት ማሰባሰብ እንደሚችል አይተናል። ገና ይቀራል፣ ነገር ግን ከተወሰኑ ወራት በኋላም እኛም የራሳችን ማሳየት የምንችልበት ጊዜ ይኖራል ብዬ ነው ማስበው።